መንቹ ረሆች ገገስ ቡቅጭ ፈይሶተኔ መገኑ ዋጁ መንቺ ሄች ቡሌቹ ተኔ በጣም አጭር ነገር ነው። በጣም ሰፊ ነገር አለው። ገበንቾር ለመቁጥሩ ጣል እግዚአብሔርን ለሚፈራ ጠንካራ መታመን አለ፣ ለልጆቹ መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው ይላል እግዚአብሔር ቃል። በሬዳ መገኑ እግዚአብሔርን የሚፈራ ሰው ተስፋው መገኑ ዋጀኖ መንቺ ተሳ ያነሰው ይቴኔ ኩላንክኔ መገኑ ዋጀኖ መንቺ ተሳ ጌታ ላጋን ጠዋን ሾጠዋን ሰሱ ዋና ጠዋኮ ላንክነ ከላገ ጠዋቄ መንች ጠቢቡ ሰለሞን የሚባል ሰው ወይም ቆረ ሰለሞን የነው መንች ወመእኬ መንች ጣቄ ታላቅ እግዚአብሔርን ለሚፈራ ጠንካራ ማታመን አለው መገኑ ዋጀኖ መንቺ ቃሩ ቢካኖር ዮዚ ቃሩ ቢካኖር ዮዚ

ሁለት ነገር ነው። እግዚአብሔር አይደለም የሚያስተምረው አድርግ አታድርግ ነው። አምላክህን እግዚአብሔርን አምልክ፣ ሌሎችን አማልክትን አታምልክ። አይታችኋል። አነክ መገኑ

እኔ ግን አልፈራ ለምን ሚ አንዋጃም ባ ሚ መገኑ በርከም ይወብክ አብኑ ነው መገኔ ይሁን ሄቸ ነዶላን ሄቸ ነዶላን መገኑ ዋጀኑ ወዘኑ ይወጣ

ወይሙር ጃሚያ ዘንግነን አብን መገን ይሁን ዳም ዳዊት ኪታቡ ትጉዬ እግዚአብሔር እረኛዬ መገን እሳ ዘይማንቹ በለመለመ መስክ ምን ያደርገኛል፣ ያሰማራኛል። በእረፍትም ውኃ ዘንድ ይመራኛል። ነፍሴን መለሳት። ስለ ስሙ በጽድቅ መንገድ

ማኑ ሀገን የጥዉት ይዘንደን አፌን ላገ ጥዉት ይዘንደን መገን ወዘናን የጥዉት ነው ወዘና ደገኑ መገን ይብሬን ሙጭሮ ወዘኔ ሙጭሮ ወዘኔ መገኑ ዋጅ ሀሳሙን መገኑ ዋጅኑናን መገኔ ማጥታስኑናን ወይ ገጋን ተነ ድከና ምር ወይ ወሉራን ድከና ምር እንኮንዳ ኢመትዮ ብሬን ተነ ይከነች መገኑ ባራረኔ አሜን ለንክቢ

እግዚአብሔርን የሚፈራ ሰው ነበር ማይጦይ ባለቤተ ባሪያ እግዚአብሔርን ይፈራ እንደነበረ አንተ ታውቃለ ይጦ ማንጩት ኢሚኒ አኑ መገኑ ዋጀ ነው እኮ ጋ ኢሚኒ አና አተጋንቲ ከቸሲ ዶላን ሾከረ ሱምቡ መገኒ ወጊጋ መገኒ ስራትጋ ሄአንከ እጭ ኢላይ ሚያ ማሲዮ ሮቀ በኒ አለኑ እጅ ከእቾ ሮቀይ ግን እኮ ተኒ ኢሚኒ አኑ መገኑ ዋጀ ነው አይከ

ፉልቴነን አገነን ሆሴነን ገልቴነን መገኑ ዋጅዬ ሰዊታን ተክነ መገኑ ዋጅዬ ሁጀቴነን መገኑ ዋጅዬ እቴነን መገኑ ዋጅዬ ኦደቅቴነን መገኑ ዋጅዬ ጡርቴነን መገኑ ዋጅዬ ዘዘልቴነን መገኑ ዋጅዬ መገኑ ወገ ሀሴራ ይገኖችዬ ሆለመን ለማንት ኢላ ነነን በገፋዩ ሚጭከት መገኑ ዋጅ ሆግቼት ሆለመን አንዳንዱን እግዚአብሔር በራሱ በሚያውቅበት መንገድ የሚወስዳቸው ሰዎች አሉ። ግን እግዚአብሔር አብዛኛው ሰው ሆለምን በገባ ነው በገፋ ነው መገኑ ዋጅች ሆጌችት እድሜን አጠግባለሁ ነው መገን ላቀት አድ እግዚአብሔር ኖርማል በስፔሻል ምክንያት የሚጠራቸው ሰዎች እንዳለ አይካድን። ግን ሆለምን ሆለምን እድሜስ ገቦት ሰኖ ሚች ሚችከያን መገኑ ዋጆች ዋጆ ሆጌች ከያ

እየሸሸው ይኖራል። ይሄ ቃኤል ምንጭ ኪዋን ባጥልጭ ኪዋን ሀጢ ማንም ሳያሳድደው ይሸሻል፣ ጻዲቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ሙጭሩ ማንቹ ዞበች ጋ ዋጁና ነያኖ ሙጭሩ መንቹ መገን ማንቹ መገኒ ወጊዴ መገን ሴር ሰርገ መንቹ መገኒ ፈቃድ ዘክሰን መገኒ ጉሉበን መገኒ ሄአን ሄወማንጭ ማ መገኖን አመንኑ ቢኪ መትኮደታ መቶ ቤተ ክርስቲያናን ሰይጣኑ ሂላ ሻኗ ሹለ ሱለኗ ሰይጣኑ ሂላ ጎራጠኗ የነን ሰበክ የነን መቶ ቀውጪ ለማጮጨዮ ዋጄ አየአኔ ከቤት ፉለኔን ደንጎ

ነቲ ኮደት ከኒገን ከኒገን እግዚአብሔር ትልቅ ነው፣ ግን በእኛ ውስጥ ያድራል። መገኑ መቃሙ

ኪላንቹ ኪልሲሾተ ጡደመኖ አየት የሱሳት ሀንታራ አንታሮተ ጡደመኖ አየት የሱሳት የሱሳ አይ ጎንባ የሱሳ ጎንጴን ደንደ ሄኑምቧ ዱና የሱሳ እጌን ጡዴኑምቧ ጫካ መገኑ ዋጅኖንደ መገኑ ላሀኔተሳሃ ላሀኔተሳሃ የመጨረሻ ሀሳብ እዛው ያለው ነገር ምንድነው ሰክሚ መሀን

መገኑ አቡኔ መገኑ ሄቸኔ መገኑ ፈይመኔ ማሰል ቡቅሰኖ ያና መእንኮንደ መገኑ ወጅ ኖንደ መገኒ ወጊ ጋር ሰራት ጋር ምንድን ነው ያልኩት? መጨረሻ የህይወት ምንጭ የሚቀጥል በብዙ አክብሮት በብዙ ፍቅር የምንመክራችሁ ቅድም እንዳልኳችሁ ከረዥም አገር አቋርጠን የመጣ ነው። ምን ቃል እናንተ የለመዳችሁት የምትጠብቁት ሌላ ነገር እንደሚሆን አውቃለሁ። በተለይ እኛ አገር ላይ ትንቢት ካልተነገረ ሰው አያምንም ተለው